ሻሎም የተወደዳችሁ በጌታ በኢየሱስ ስም ሰላም እላችኋለሁ። የጌታ ጸጋ የእግዚአብሔር ምሕረት በሕይወታችሁ ላይ በዛ ይሁን። እንደምን አላችሁ? እኔ ወንድማችሁ ደህና ነኝ። ዛሬ አንድ መልእክት ከእናንተ ጋር ድንቅ የሆነውን መልእክት እግዚአብሔር ወደ ልቤ ያመጣውን ያንን በጋራ የምንከፋፈል ይሆናል ማለት ነው። ከእናንተ የሚጠበቀው ልባችሁን፣ ሀሳባችሁን ወደዚህ እንድታደርጉ ይፈልጋለሁ። ደግሞ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ደግሞ ቤተሰብ የሆናችሁ ሰዎች ኮመንት፣ ላይክ በማድረግ ከኔ ጋር የወንጌል አጋር እንድትሆኑ በጌታ ፍቅር ይጠይቃችኋለሁ። ቀጥታ ወደ እግዚአብሔር ቃል እንሄዳለን። ዛሬ እግዚአብሔርን ቃል ይሄ ዩቲዩብ የእግዚአብሔርን ቃል የምንማርበት ዩቲዩብ ነው። በየጊዜው እግዚአብሔር ወደ ልቤ የሚያመጣውን መልእክት ከዚህ ከስቱዲዮ ከቢሮ ወደ እናንተ አስተላልፋለሁ ማለት ነው። ክብር ሁሉ ለእግዚአብሔር ይሆን የእግዚአብሔርን ቃል አንብበን ከዛ ቦታ እንማራለን ማለት ነው። በእግዚአብሔር እረኝነት ውስጥ የምናገኛቸው ነገሮች ብዬ መናገር እፈልጋለሁ። አንድ በጣም ድንቅ የሆነ ሁል ጊዜ የምታውቁት ክፍል ነው። አብዛኛውን ጊዜ በየንትኑ በየመንፈሳዊ ተቋም ላይ በየመንፈሳዊ ፕሮግራሞች ላይ የሚነበብ ክፍል ነው፣ የምታውቁት ክፍል ነው። ነገር ግን እንደ ድምፅ ወደ ልቤ ስለመጣ ንን ማስተማር እፈልጋለሁ። እና ይህንን ቃል አነባለሁ ማለት ነው። በጌታ በኢየሱስም አነባለሁ መዝሙር ዳዊት ቅንፍ 23 ከቁጥር 1 እስከ ስድስት ድረስ ያለውን እግዚአብሔርን ቃል አነባለሁ። በጌታ በኢየሱስም እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመረኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። ብሞት ጥላ መካከል እንኳን ቢሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ በጠላቶቼ ፊት ለፊት ራሴን በዘይት ቀባይ ጽዋዬም የተረፈ ነው። ቸርነትና ምረቴ በሕይወት ዘመኔ ሁሉ ይከተሉኛል በእግዚአብሔር ቤት ለዘላለም እኖራለሁ ይላል። ስድስት ቁጥሮች አሉት። ይሄንን ይሄንን ክፍል ምንድነው ዳዊት ሁላችንም እንደምናውቀው በቤተሰብ ላይ ዳዊት ስምንተኛ ልጅ እንደሆነ የእግዚአብሔር ቃል ይናገራል። በእስራኤላውያን ግምት እስከ ሰባት ሰባት የእግዚአብሔር ፍጹም ቁጥር ነው ብሎ አብዛኛውን ጊዜ ልጅ ሲወልዱ ሰባት አድርጎ ያቆማሉ። እና ዳዊት ስምንተኛ ልጅ አብዘኛውን ጊዜ እንደሚባለው በቤተሰብ ላይ ትርፍ ሳይታሰብ የሚወለድ ልጅ አለና፣ አንዳንድ ጊዜ ማለት ሳይታሰብ ፕላን ሳያደርጉ ሰዎች ዝም ብሎ ተቀርጦ ዝም ብሎ በቃ ዝም ብሎ መጣ ይሁን ብሎ ምናምን አንዳንዶች ይሰይማሉ። ስያሜያቸው እንኳን ሲወጡ ትሁን ወይንም ይሁን ብሎ ምናምን ይሰይማሉ። ሳይፈልጉ ምናምን አንዳንዴ ይመጣል እና ልክ አሁን በአይሁዶች ሕግ ስምንተኛ ልጅ ነው። እንዲያውም ትዝ ይላችሁ እንደሆነ ሳሙኤል ወደ ኢሳይ ቤት መጥቶ ከኢሳይ ልጆች መካከል እግዚአብሔር ሲፈልግ ለመቀባት ሲፈልግ ልጆቹን በየተራ ሲያሳልፍ ሰባት ልጆቹ ካለፉ በኋላ ሌላ ልጅ የለም ብሎ ሳሙኤል በጠየቀው ጊዜ አንድ የሆነ ልጅ አለ፣ እሱ እዛ በጎችን እየጠበቀ ነው ብሏል። አባቱ ኢሳይ ማለት ነው፣ አባቱ ኢሳይ በጣም የሚገርም ነገር ነው እና ዳዊት የበገረኛ እንደነበረ በጣም የተረሳ ሰው እንደነበረ ያው ብዙ ስንሰማ ስንሰበክ እና ስንሰብክ የነበረው ሀሳብ ቢሆንም ዛሬ በተለየ መገለጥ በተለየ አቅርቦት ወደ ልቤ በዚህ ከሰዓት በኋላ የመጣውን ለማስተላለፍ የሚፈልገው ዳዊት ስለ እረኝነት በደንብ አድርጎ ያውቃል ለምን እረኛ ስለነበረ ከበጎች ጋር አብዛኛውን ጊዜውን ስላሳለፈ ስለ እረኝነት ይታወቃል አሁን በእኛ በኢትዮጵያን ካልቸር ምንድነው የምናደርገው በጎችን ስናሰማራ ከፊት ማለት ከፊት አድርገን ነው አይደለም የምንነዳቸው። ግን በእስራኤል ስርዓት እንደዛ አይደለም። እረኛ ከፊት ነው የሚሄደው። በጎቹ ይከተሉታል፣ እረኛውን ይከተላሉ። ስለዚህ ምንድነው እረኛዬ ነው ዳዊት በሚልበት ጊዜ የትኛውንም የሚመጣውን አደጋ የሚመጣውን በበጎች ላይ የሚመጣውን አደጋ ተኩላ፣ አንበሳ በጎችን የሚጎዳ ነገር ሲመጣ ደረታ ወጥቶ የሚቀበለው ማን ነው? እረኛ ነው። ከፊት ነው የሚሄደው። እንደኛ ካልቸር በጎችን የሚጠብቅ ሰው ከፊት ይነዳል አይደለ፣ ግን በእስራኤል ካልቸር እንዳዛ አይደለም። ስለዚህ የሚመጣውን አደጋ የሚመጣውን መከራ የሚመጣውን ጦር የሚመጣውን ክፉ ነገር ሁሉ ከፊት አድርጎ ዲፈንስ የሚያደርገው ማን ነው? የሚዋጋው ማን ነው? እረኛ ነው ማለት ነው። ለዛ ዳዊት እግዚአብሔር እረኛዬ ነው አለ፣ እረኛ ስለነበረ አሁን እኛ ዝም ብለን እየተነሳ ይህን ጥቅስ አብዛኞቻችን በሽምደዳ እናውቃለን፣ በእውቀት በአእምሮ እናውቃለን። ግን ዳዊት ዝም ብሎ አይደለም እግዚአብሔር እረኛዬ ነው በምንበት ጊዜ ምስጥሩን አጣጥመው በድንባርጎ ዲጋርጎ በልቶ አጣጥመው በጣም ተርቶታል፣ የእግዚአብሔርን እረኝነት። ስለዚህ ወገኖች፣ ወይ በእግዚአብሔር እረኝነት ስር የምናገኛቸው ነገሮች አሉ ነገሮች አሉ እዚህ ጋር ዳዊት ምንድን ነው እግዚአብሔር እረኛዬ ነው ብሎ ካለ በኋላ የሚያሳጣኝ የለም ነው የሚለው ሌላ ቦታ አንዳችን አላጣም ነው የሚለው ሌላው ትርጉም አንዳችን አላጣም አንዳችን ማለት ማለት ነው የሚያሳጣኝ የለም ማለት አንዳች ማለት በምድር ላይ በጣም የሚገርመው ነገር ሰው ሀብት ለማግኘት ሰው በቃ የሆነ አለ አይደለም የሚፈልገውን ለማግኘት እዚህ ጋር እግዚአብሔርን እረኛን ትቶ ሌላ ቦታ ይሄዳል ወደ ጥንቁራ ቤት ይሄዳል ገንዘብ ፍለጋ፣ ክብር ፍለጋ ሌላ እግዚአብሔርን ትቶል ዝችላል እግዚአብሔር አንተ ቁጭ ብለህ ጠብቀኝ አንተ አታስፈልገኝም ብለው ይውላል ይሄዳል። እዚህ ጋር ግን በጣም የሚገርማችሁ ልብ በሉ ወንድሞች ልብ በሉ እግዚአብሔር እረኛ ነው ብሎ አንድ አጫጣ እዚ ጋ መኪና አለ እዚ ጋ ቪላ ቤት አለ እዚ ጋ ቪዛ አለ እዚ ጋ አሜሪካ አለ እዚ ጋ ጥሩ ምስት አለ እዚህ ጋር፣ ልጅ አለ እዚህ ጋር፣ ጤና አለ እዚህ ጋር፣ ክብር አለ እዚህ ጋር፣ ዝና አለ እዚህ ጋር፣ ሞገስ አለ እዚህ ጋር፣ በእግዚአብሔር እረኝነት ስር አንዳች ብሎ ካለ በኋላ አንዳች አላጣም ብሎ ካለ ጥቂት ነገሮችን ይጠቅሳል። ምንድን ነው ብለው በለመለመ መስክ ያሳድረኛል። በኤቭሪ ኤቭሪ ኤቭሪ የሚያስፈልገው ነገር በለመለመ መስክ ውስጥ ክብር በሌለበት ሞገስ በሌለበት፣ እንደ ደግሞ በረከት በሌለበት ቦታ ላይ ባዶ ደረቅ ቦታ ላይ አይውልም። በተለምዶ መረቅ እንላለን። መረቅ ያለበት ቢሮ፣ መረቅ ያለበት ቸርች፣ መረቅ ያለበት ሀገር ምናምን እንላለን በተለምዶ መናሪያ ቋንቋ ልበል፣ በተለምዶ ዝም ብለን ወገኖች፣ በለመለመ መስክ የሚያሳድርን እግዚአብሔር ነው። ክብር ለእሱ ይሆን። በእረፍት ዋዘን ዲመራኛል እረፍት ሰው ዘንድሮ እረፍት ለማግኘት የማያፈናቅለው ድንጋይ የለም፣ የማይሄድበት ቦታ የለም። እረፍት ለማግኘት ብዙ ነገር ያደርጋል። እረፍት ያለው ኢየሱስ ጋር ነው ያለው። ነፍሴን መለሳት በአንድ ወቅት ላይ የዳዊት ነፍስ ተቅበዝብዛ ነበር፣ ሄዳ ነበር፣ ባካርጋ ነበር እ ተዝለፍልፋ ነበር፣ ወድቃ ነበር፣ ተንከራታ ነበር። መለሰ። ይሄ እረኛ ሃሌሉያ። ሲቀጥል ስለ ስሙ በጽድቅ መንገድ መራኝ። በቃ እግዚአብሔር ስለ ስሙ በጸጋው አቆመ፣ አበረታ። በደል የሚገባኝ ሰው፣ ጥፋት የሚገባኝ ሞት የሚገባኝ ሰው ነበርኩ። መለሰኝ፣ ተቀበለኝ፣ በጽድቅ መንገድ መራኝ፣ በቤቱ መሀል ላይ አቆመኝ። ው ሻሊ ጋና ማንቶ ስለ ስሙ በጽድቅ መንገድ በሞት ጥላ መካከል እንኳን ቢሄዳለሁ ዚያ ኮንፊደንስ ሳገኘን በሞት ጥላ መካከል የእግዚአብሔር አብሮት ከዚህ በኋላ አልፈራም። ከዚህ በኋላ ነገ ምን ይሆን ይሆን ብዬ አልፈራም። ሆይ በሞት ጥላ መካከል ብሄድ እንኳን እሱ ከእኔ ጋር ነው ማለት የእግዚአብሔር አብሮት ከሱ ጋር ያለው ሰው ሞትን አይፈራም። ቢሞት ወደ እርሱ ነው የሚሄደው ይላል። ሁኔታን አይፈራም። ጂሰስ ስቀጥልን አንተ ከኔ ጋር ያለን ክፉን አልፈራም። በትርና ምርኩዝ እነርሱ በፊት የገበታን አዘጋጅ በጠላተው ፊት ለፊት ራሳይን በጠኝ ምንም ማቀው ነገር የለም ሞገስን ቅባትን ኃይልና አግኝቻለሁ። ጽዋይም የተረፈ ነው። እሱ ቤት ውስጥ ምንም የሚጎልብኝ ነገር የለም። ስቀጥል ቸርነትና ምህረትን በሕይወት ዘመን ሁሉ ይከተሉኛል። እኔም በእግዚአብሔር ቤት ለዘላለም፣ አንድ ለዘላለም በእግዚአብሔር ቤት ይተከላለሁ። ፍሬን አፈራለሁ፣ ይጨምራለሁ፣ አገለግላለሁ። ሺህ ጠላት ቢበዛ አልደክምም። በእግዚአብሔር እረኝነት ስር ይሄ አለ። ክብር ለኢየሱስ ነው። ይሄን አጭር ቪዲዮ ይሄን አጭር ቪዲዮ ሰብስክራይብ አርጉ። ሌላ አዳዲስ ትምህርቶች ሲለቀቁ ለማለት ሰብስክራይብ አርጉ። እኔ ወዳችኋለሁ። ወንድማችሁ፣ እኔም ከእናንተ ጋር ጌታን ማገልገል ወንድማችሁ ነኝ። የወንጌል አጋር ሆኑ። ወዳችኋለሁ። ሻው